ክፍል ሁለት ዋርኒንግ ሳይን ወይም የሚያስጠነቅቁ ምልክቶች። በባለፈው ቪዲዮ የመንገድ ላይ ምልክት በሶስት እንደሚከፈል እና ከዛ ውስጥ ሬጉሌተሪ ሳይን ወይም የሚቆጣጠሩ የመንገድ ላይ ምልክቶችን አይተናል። አሁን ደግሞ ሁለተኛው የመንገድ ምልክት አይነት የሆነውን ዋርኒንግ ሳይን ወይም የሚያስጠነቅቁ የመንገድ ላይ ምልክቶችን እናያለን። ዋርኒንግ ሳይን ወይም የሚያስጠነቅቁ ምልክት ይህ ምልክት የመንገድ ተጠቃሚዎችን ከፊት ለፊት አደጋ ወይም አደጋ ሊያደርስ የሚችሉ ነገሮችን መኖራቸውን የሚያስጠነቅቁ ናቸው። ሶስት አይነት የዋርኒንግ ሳይን ወይም የሚያስጠነቅቁ ምልክት አይነቶች አሉ። አንደኛ፣ አድቫንስ ዋርኒንግ ሳይን ቅድመ ማስጠንቀቂያ ምልክት፣ ሁለተኛ፣ ሀዛርድ ማርከር ዋርኒንግ ሳይን ወይም አደገኛ የማስጠንቀቂያ ምልክቶች ሶስተኛ ዲያግራማቲክ ዋርኒንግ ሳይን ወይም ስዕላዊ የማስጠንቀቂያ ምልክቶች ተብለው በሶስት ይከፈላሉ። አንደኛ አድቫንስ ዋርኒንግ ሳይን ቅድመ ማስጠንቀቂያ ምልክቶች። ይህ ምልክት አይነት በብዛት ትሪያንጉላር ወይም ባለሶስት ማዕዘን ቅርጽ ያላቸው በቀይ መስመርና ነጭ መደባቸው ነጭ የሆነ ወይም ባግራውንዳቸው ነጭ የሆነ ነው። እነዚህም ከክስተቱ በፊት የሚቀመጡ ናቸው። ትራፊክ ሲግናል ሄድ ከፊት ለፊት የትራፊክ መብራት አለ። ይህ ምልክት ከፊት ለፊት የትራፊክ መብራት እንዳለ የሚነግረን ሲሆን አሽከርካሪው ፍጥነቱን በማስተካከል የትራፊክ መብራቱ በሚያዘው መሰረት በዲሲፕሊን ማሽከርከር ይኖርበታል። ስቶፕ ሳይን ሄድ ከፊት ለፊት ቁም ምልክት አለ። ይህ ምልክት የሚያሳየው ከፊት ለፊት ስቶፕ ሳይን ወይም የቁም ምልክት መኖሩን ነው። ምልክቱ ከማዞራችን በፊት የሚቀመጥ ሲሆን አሽከርካሪዎች ከመዞራቸው በፊት እንዲቆሙና መንገዱ ክፍት ሲሆን እንዲያልፉ የሚያስጠነቅቅ ነው። ጊቫዌ ሳይን ኤሄድ ከፊት ለፊት ቅድሚያ ስጥ ምልክት አለ። ይህ ምልክት የሚያሳየው ከፊት ለፊት ቅድሚያ የሚያሰጥ ምልክት መኖሩን ነው። አብዛኛው ጊዜ መታጠፊያ ላይ የሚቀመጥ ምልክት ሲሆን አሽከርካሪው ምን ጊዜም ከፊት ለፊት ወይም ዋና መንገድ ላይ ላለ ትራፊክ ቅድሚያ መስጠት ይኖርበታል። ራውንድ አባውት አሄድ ከፊት ለፊት አደባባይ አለ። ይህ ምልክት የሚያሳየው ከፊት ለፊት አደባባይ መኖሩን ነው። ባለ አንድ ወይም ከአንድ በላይ መስመሮች የያዘ ሊሆን ይችላል። አሽከርካሪው በትክክለኛ መስመሩን ይዞ መጓዝ ይኖርበታል። ቲ ኢንተርሴክሽን ሄድ ቲ ሼፕ ያለው መንገድ ከፊት አለ። ይህ ምልክት ከፊት ለፊት ቲ ሼፕ ያለው መንገድ መኖሩን ያስጠነቅቀናል። በባለ ሁለት መንገድ ወይም ቱዌይ ሮድ ላይ የሚቀመጥ የትራፊክ ምልክት አይነት ነው። እኛ የምናሽከረክርበት መንገድ ከፊት ለፊት በባለ ሁለት መስመር መንገድ ተቆርጦ ያልፋል። ስለዚህም አሽከርካሪው ፍጥነቱን በመቀነስ መንገዱ ክፍት መሆኑን አረጋግጦ ወደሚፈልግበት አቅጣጫ መጓዝ ይኖርበታል። ሳይድ ሮድ ኤድ ከፊት ለፊት ሳይድ ሮድ አለ። ይህ ምልክት የሚያስጠነቅቀው ከፊት ለፊት በቀኝ በኩል የሚገናኝ መንገድ እንዳለ ነው። አሽከርካሪው ግዴታ ፍጥነቱን በመቀነስ አደጋ ሊያስከትሉ የሚችሉ ነገሮች ካሉ በመጠንቀቅ ማለፍ ይኖርበታል። ኢንተርሴክሽን እሄድ ከፊት መስቀለኛ መንገድ አለ። ይህ ምልክት የሚያስጠነቅቀው የአንተን መንገድ ከፊት ለፊት ሌላ መንገድ አቋርጦት እንደሚያልፍ ነው። ይህ ምልክት በባለ ሁለት መንገድ ላይ ይኖራል። አሽከርካሪው ግዴታ ፍጥነቱን በመቀነስ አደጋ ሊያስከትሉ የሚችሉ ነገሮችን በመጠንቀቅ ማለፍ ይኖርበታል። ስታገርድ ጃንክሽን ይሄድ፣ ከሁለት ተቃራኒ አቅጣጫ የሚመጣ መንገድ አለ። ይህ ምልክት የሚያስጠነቅቀው ሁለት ተቃራኒ የሆኑ መንገዶች፣ አንደኛው በግራ አንደኛው ደግሞ በቀኝ ከዋናው መንገድ ጋር የሚገናኝ ነው። መንገዶቹ በአጭር ርቀት ልዩነት ከዋናው መንገድ ጋር ይገናኛሉ። ስለዚህ አሽከርካሪው በዚህ ቦታ ላይ ሲደርስ በጥንቃቄ ማሽከርከር ይኖርበታል፣ ከሁለቱ በአንዱ ወይም በሁለቱ አቅጣጫ ሌላ ተሽከርካሪ ሊመጣ ስለሚችል። ጃንክሽን ይሄድ ከጎን የሚገናኝ መንገድ አለ። ይህ ምልክት የሚያስጠነቅቀው መንገዱ በቀኝ በኩል ወደ ዋናው መንገድ የሚቀላቀል ሌላ መንገድ መኖሩን ነው። አሽከርካሪው ንቁ ሆኖ ማሽከርከር ይኖርበታል። ለሚመጣው ትራፊክ ትራፊክ መርች ፍሮም ዘ ሌፍት ሄድ። መንገዱ በግራ በኩል ተቆርጦ ያልፋል። ይህ ምልክት የሚያስጠነቅቀው የአንተ መንገድ ከፊት ለፊት በግራ በኩል በዋና መንገድ ተቆርጦ ያልፋል። አሽከርካሪው ፍጥነቱን በሚያስፈልገው መጠን በማስተካከል ትራፊኩን መቀላቀል ይኖርበታል። ቱ ዌይ ትራፊክ ባለ ሁለት መንገድ አለ። ይህ ምልክት ከፊት ለፊት ባለ ሁለት አቅጣጫ መንገድ መኖሩን ነው የሚያስጠነቅቀን። ይህ ምልክት የሚያገኙት በባለ ሁለት መንገድ መጀመሪያ ላይ ነው። በዚህ መንገድ ላይ አሽከርካሪው መስመሩን ጠብቆ በጥንቃቄ ማሽከርከር ይኖርበታል። ቱ ዌይ ትራፊክ ክሮስስ ዋን ባለ ሁለት አቅጣጫ መንገድ ከፊት ለፊት ባለ አንድ አቅጣጫ መንገድን አቋርጦ ያልፋል። ይህ ምልክት ማለት ባለ ሁለት አቅጣጫ መንገድ ከፊት ለፊት ባለ አንድ አቅጣጫ መንገድ አቋርጦ ያልፋል። አሽከርካሪው ከፊት ለፊት በሁለቱም አቅጣጫ የሚመጣውን ተሽከርካሪ በማየት ወደ ግራ ወይም ወደ ቀኝ ማለፍ ይኖርበታል። ዱዋል ኬረጅ ወይ ኢንድስ ባለ ሁለት መንገድ ማለቂያ። ይህ ምልክት ማለት ባለ ሁለት የነበረው መንገድ ማለቂያ እና ወደ ባለ አንድ መንገድ በመሆን የሚቀጥል መንገድ ነው። ባለ ሁለት የነበረው መንገድ መንገዱ በሁለቱም አቅጣጫ መኪኖች የሚያልፉበት እና መሃሉ በመንገድ አካፋይ የተከፈለ ሲሆን፣ ባለ አንድ መንገድ ደግሞ በሁለቱም አቅጣጫ መኪኖች የሚተላለፉ ሲሆን መሃሉ ግን በመስመር ብቻ የተከፈለ ነው። ካር ቮር ቤንድ ኢን ዘ ሮድ ከፊት ለፊት ካርቭ ወይም መታጠፊያ አለ። ይህ ምልክት የሚያስተነቅቀው ከፊት ለፊት ወደ ቀኝ ካርቭ መኖሩን ነው። አሽከርካሪው ግዴታ ፍጥነቱን መቀነስ፣ መኪናውን መቆጣጠርና መስመሩን ጠብቆ ማሽከርከር ይኖርበታል። ካርቭ ኢን ዘ ሮድ ቱ ዘ ሌፍት ከፊት ለፊት ወደ ግራ ከርቭ አለ ወይም መታጠፊያ አለ። ከርቭ ኦር ቤንድስ ኢንዘሄድ ይህ ምልክት የሚያስጠነቅቀው ከፊት ለፊት ደብል ከርቭ ወይም ቤንድ በመጀመሪያ ወደ ግራ ከዚያ ወደ ቀኝ መኖሩን ነው። አቅጣጫው እንደ መንገዱ ሊቀያየር ይችላል። መጀመሪያ ወደ ቀኝ ከዚያ ወደ ግራ ሊሆን ይችላል እንደ ሁኔታው። ራይት ሃንድ ሌን ኢንደስ ኤሄድ በቀኝ በኩል በቀኝ በኩል ያለው መስመር ከፊት ያልቃል። ይህ ምልክት የሚያሳየው በቀኝ በኩል ያለው መስመር ማለቁንና አሽከርካሪው ግዴታ ፍጥነቱን በማስተካከል መስመሩን መቀየር እንዳለበት ነው። ሮድ ናሮስ ኦን ዘ ራይት ሳይድ ሄድ መንገዱ በቀኝ በኩል እየጠበበ ይሄዳል። ይህ ምልክት የሚያስጠነቅቀው መንገዱ በቀኝ በኩል እየጠበበ እንደሚሄድ ነው። አሽከርካሪው መስመሩን በማስተካከል ማሽከርከር ይኖርበታል። ይህ ደግሞ መንገዱ በግራ በኩል እየጠበበ እንደሚሄድ ነው የሚያስጠነቅቀን። ሮድ ናሮስ ኦን ቦዝ ሳይድ መንገዱ በሁለቱም በኩል እየጠበበ ይሄዳል። ይህ ምልክት የሚያሳየው መንገዱ በሁለቱም በኩል እየጠበበ እንደሚሄድ ነው። አሽከርካሪው እንደ ሁኔታው መስመሩን በማስተካከል በጥንቃቄ አሽከርካሪ ይኖርበታል። ሌፍት ሌን ክሎዝ ኤሄድ የግራ መስመሩ ከፊት ለፊት ዝግ ነው። ይህ ምልክት የሚያሳየው ከፊት ለፊት የግራ መስመር ዝግ መሆኑን ነው። አሽከርካሪው በግራ በኩል ከሆነ እያሽከረከረ ያለው ወደ ቀኝ በመቀየር ማሽከርከር፣ ቀኝ ላይ ደግሞ ከሆነ በግራ በኩል ተሽከርካሪዎች ሊመጡ ስለሚችሉ በጥንቃቄ ማሽከርከር ይኖርበታል። ራይት ሃንድ ሌን ኢንድስ ሄድ በቀኝ በኩል ያለው መስመር ከፊት ለፊት ዝግ ነው። ዳይቨርሽንቱ ኦፖዚት ኬሬጅ ወይ ሄድ ይህ ምልክት የሚያሳየው መንገዱ ከፊት የሚመጣ ወይም ኦፖዚት መንገድን አቋርጦ እንደሚያልፍ ነው። በብዛት ለጊዜያዊ ጉዳይ የሚውል የመንገድ ምልክት አይነት ነው። ኖስሩ ሮድ መግባት የተከለከለ ነው። ይህ ምልክት የሚያስጠነቅቀው መንገዱ ከፊት ብሎክ ወይም ወይም ዝግ መንገድ መሆኑን ነው። አሽከርካሪው አማራጭ መንገድ መጠቀም ይኖርበታል። ዩተርን እሄድ ከፊት ዞሮ መመለሻ ወይም ዩተርን አለ። ይህ ምልክት የሚያሳየው ከፊት ለፊት ዩተርን ወይም ዞሮ መመለሻ መንገድ መኖሩን ነው። ስቲፒል አፖርድስ እሄድ ከፊት ዳገት አለ። ይህ ምልክት የሚያሳየው መንገዱ ከፊት ዳገታማ መሆኑን ነው። አሽከርካሪው በእነዚህ መንገድ ሲደርስ መቅደም፣ መስመር መቀየር፣ ማቆም የለበትም። መስመሩን ጠብቆ በጥንቃቄ ማሽከርከር ይኖርበታል። ስቲፒል ዳውንዋርድስ ከፊት ቁልቁለት አለ። ይህ ምልክት የሚያስጠነቅቀው ከፊት መንገዱ ቁልቁለታማ እንደሆነ እና አሽከርካሪው በዚህ መንገድ መቅደም፣ መስመር መቀየር፣ ማቆም በመቀነስ በጥንቃቄ ማሽከርከር አለበት። pedestrian cross ahead ከፊት የእግረኛ ማቋረጫ አለ። ይህ ምልክት የሚያስጠነቅቀን ከፊት ለፊት የእግረኛ ማቋረጫ መኖሩንና አሽከርካሪው አሽከርካሪ ፍጥነቱን በመቀነስ እግረኛ ካለ ቅድሚያ በመስጠት በጥንቃቄ እንዲያሽከረክር ነው። ችልድረን ከፊት ለፊት ህጻናት አሉ። ይህ ምልክት የሚያስጠነቅቀው በአካባቢው ህጻናት ሊኖሩ ስለሚችሉ አሽከርካሪው ፍጥነቱን በመቀነስ በጥንቃቄ እንዲያሽከረክር ነው። በብዛት በትምህርት ቤት፣ ፓርኪንግ መጫወቻ ቦታዎች ላይ ይገኛል። ባይስክል ክሮሲንግ ሄድ ከፊት ለፊት ብስክሌ ማቋረጫ አለ። ይህ ምልክት የሚያስጠነቅቀው ከፊት ለፊት ሳይክል ማቋረጫ እንዳለና አሽከርካሪው ፍጥነቱን በመቀነስ በጥንቃቄ እንዲያሽከረክር ነው። አኒማልስ የእንስሳት ማቋረጫ። ይህ ምልክት የሚያስጠነቅቀው ከፊት ለፊት እንስሳቶች መንገዱን ሊያቋርጡ ስለሚችሉ አሽከርካሪው በጥንቃቄ እንዲያሽከረክር ነው። አሽከርካሪው እንስሳቶችን በመንገድ ላይ በሚያይበት ሰዓት በቂ ርቀት በመተው ክላክስ ባለመጠቀም ማሽከርከር ይኖርበታል። ሮድ ወርከርስ ሄድ ከፊት ለፊት የመንገድ ሰራተኞች አሉ። ይህ ምልክት የሚያስጠነቅቀው ከፊት ለፊት የመንገድ ሰራተኞች እንዳሉና አሽከርካሪው ፍጥነቱን በመቀነስ በጥንቃቄ እንዲያሽከረክር ነው። ማክሲማም ሴድሩም ሄድ ትልቁ የቁመት መጠን ምልክቱ ላይ እንደምታዩት 4.9 ሜትር ነው ይላል። ይህ ምልክት በዋሻ በድልድይ፣ በቤዝመንት ፓርኪንግ አካባቢ የሚቀመጥ ከዚህ ቁመት በላይ የሆነ ተሽከርካሪ ማለፍ እንደማይችል የሚያስጠነቅቅ ነው። ተንል ወይም ዋሻ። ይህ ምልክት የሚያስጠነቅቀው ከፊት ለፊት ዋሻ መኖሩን ነው። አሽከርካሪው ወደ ዋሻው ከመግባቱ በፊት የቁመት መጠን ወይም የስፋት መጠን ማወቅ መንገዱ እንዲታየው መብራት በማብራት በጥንቃቄ ማለፍ ይኖርበታል። ሎ ፍላይንግ ኤርክራፍት ሄድ በቅርብ ከፍታ የሚበር አውሮፕላን አለ። ይህ የሚያስጠነቅቀው በዚያ አካባቢ በቅርብ ከፍታ አውሮፕላን ሊበር ስለሚችል አሽከርካሪ ሳይረበሽ በጥንቃቄ እንዲያሽከረክር ነው። በዚህ አካባቢ መኪና ማቆም ፎቶ ማንሳት የተከለከለ ነው። ምልክቱ በብዛት በኤርፖርት አካባቢ ይገኛል። ኦፕኒንግ ብሪጅ ሄድ የሚከፈት ድልድይ ከፊት አለ። ይህ ምልክት የሚያሳየው ከፊት ለፊት የሚከፈት ብሪጅ መኖሩን እና አሽከርካሪ በነዚህ አካባቢ መንገድ ለትራፊክ ክፍት መሆኑን ና ለመሆኑን በማረጋገጥ መጓዝ ይኖርበታል። ኪሳይድ ኦር ሪቨር ባንክ ሄድ ከፊት ለፊት የወንዝ ዳርቻ አለ። ይህ ምልክት የሚያስጠነቅቀው ከፊት ለፊት የወንዝ ዳርቻ መኖሩንና አሽከርካሪ በዚያ አካባቢ ሲያሽከረክር የወንዙ ዳርቻ ወይም ግድግዳ እየተቆረጠ ወደ ወንዙ ሊገባ ስለሚችል በጥንቃቄ እንዲያሽከረክር ነው። ሪስኮ ፎሊንግ ሮክ ናዳ ስለሚያጋጥመ ተጠንቀቀ፣ አሽከርክር ይህ ምልክት የሚያስጠነቅቀው ከፊት ናዳ ሊኖር ስለሚችል አሽከርካሪው በጥንቃቄ እንዲያሽከረክር ነው። ሃይ ቮልቴጅ ኦቨርሄድ፣ ከፊት ከፍተኛ የኤሌክትሪክ መስመር ያልፋል። ይህ ምልክት የሚያስጠነቅቀው ከፊት ከፍተኛ ኃይል ተሸካሚ ኬብል ከላይ እንደሚያልፍና አሽከርካሪው የመኪናውን ከፍታ በማወቅ በዛ ቦታ ላይ ፓርክ አለማድረግ መጫንና ማውረድ የተከለከለ መሆኑን በመረዳት በጥንቃቄ ማሽከርከር ይኖርበታል። ስፒድ ሃምፕ ስሄድ የፍጥነት መቀነሻ ከፊት ለፊት አለ። ይህ ምልክት የሚያስጠነቅቀው ከፊት ለፊት የፍጥነት መቀነሻ ስላለ አሽከርካሪ ፍጥነቱን በመቀነስ እንዲያልፍ ነው። በብዛት በመኖሪያ ቤት አካባቢ፣ ትምህርት ቤት፣ ፓርክ አካባቢ ይኖራል። አኒቭን ሮድ። ከፊት ያልተስተካከለ ወይም ገባ ወጣ መንገድ አለ። ይህ ምልክት የሚያስጠነቅቀው ከፊት መንገዱ ገባ ወጣ ስለሆነ አሽከርካሪ ፍጥነቱን በመቀነስ በጥንቃቄ እንዲያሽከረክር ነው። አዘር ዳንጀር ሄድ አስኪ ወይም አደገኛ መንገድ ስለሚያጋጥመ ተጠንቅቀ አሽከርክር። ይህ ምልክት የሚያስጠነቅቀው ከፍተኛ ወይም አደገኛ መንገድ ስለሚያጋጥም ፍጥነት አሽከርካሪው ፍጥነቱን በመቀነስ በጥንቃቄ እንዲያሽከረከር ነው። ሉስ ቺፒንግ፣ የሚፈናጠጥ ጠጠር ከፊት አለ። ይህ ምልክት በብዛት ተለዋጭ መንገድ ወይም በጥገና ላይ ያለ መንገድ ላይ ይኖራል። አሽከርካሪው በዚህ አካባቢ ሲደርስ ፍጥነቱን በመቀነስ በጥንቃቄ ማሽከርከር ይኖርበታል። ስሊፐሪ ሮድ፣ የሚያንሸራትት መንገድ ከፊት አለ። ይህ ምልክት የሚያስጠነቅቀው መንገዱ የሚያንሸራትት ስለሆነ በጥንቃቄ እንድናሽከረክር ነው። አሽከርካሪው ፍጥነቱን በመቀነስ ድንገተኛ ፍሬን ባለመያዝ በዝግታ እንዲያሽከረክር ያስጠነቅቃል። ቢዌር ኤጅዌይ ሶፍት በቀኝ በኩል የመንገዱ ዳርቻ አሸዋማ ነው ወይም ደግሞ ለስላሳ ነው። ይህ ምልክት የሚያስጠነቅቀው የመንገዱ አሸዋማ ስለሆነ አሽከርካሪው መስመሩን ጠብቆ እንዲያሽከረክር ነው። ትራም ክሮሲንግ። ይሄድ ከፊት ባቡር መንገዱን ያቋርጣል። ይህ ምልክት የሚያስጠነቅቀው መንገዱ ከፊት ባቡር ከቀኝ ወደ ግራ ወይም ደግሞ ከግራ ወደ ቀኝ ሊያቋርጥ ስለሚችል በጥንቃቄ እንድናሽከረክር ነው። ትራም ኦር ሬልዌይ ክሮሲንግ ቱ ዘ ራይት። በቀኝ በኩል ባቡር ወይም የባቡር ሀዲድ ያቋርጣል። ይህ ምልክት የሚያስጠነቅቀው አሽከርካሪዎች ወደ ቀኝ በሚገቡ ሰዓት በቀኝ በኩል ባቡር ወይም ሀዲድ ስለሚያቋርጥ በጥንቃቄ እንዲያሽከረክሩ ነው። ትራም ኦር ሬልዌይ ክሮሲንግ ቱ ዘ ሌፍት በግራ በኩል ባቡር ወይም የባቡር ሀዲድ ያልፋል። አሁን ደግሞ የሚያስጠነቅቅ ምልክት አይነት የሆነውን ሀዛርድ ማርኪንግ ሳይን ወይም አደገኛ ምልክቶችን እናያለን። ሀዛርድ ማርኪንግ ሳይን ሀዛርድ ማርከር ሳይን አደገኛ ምልክት። ይህ ምልክት ይህ ምልክት እንደ ድልድይ የመንገድ ዳር መጠበቂያዎች ወይም የትራፊክ ደሴት አካላዊ አደጋዎችን ለመቀነስ የሚቀመጡ ናቸው። እነዚህ ምልክቶች በምሽት ሰዓት የመኪና መብራት በሚበራባቸው ሰዓት የሚያንጸባርቁ ናቸው። ሀዛርድ ፕሌት። ይህ ምልክት የሚያስጠነቅቀው ድልድይ ወይም የመንገድ ዳር መጠበቂያ መኖሩንና አሽከርካሪው መስመሩን ጠብቆ እንዲያሽከረክር ነው። ሀዛርድ ማርከር፣ ይህ ምልክት የሚጠቅመው የሚመጣውን ትራፊክ ወደ ሁለቱም አቅጣጫ ለመከፋፈል ነው። ሲንግል ሼርፎን ራይት፣ ይህ ምልክት የሚያሳየው ወደ ቀኝ አቅጣጫ መካሄሩን ነው። ይህ ምልክት በመንገድ ዳር መጠበቂያዎች ላይ የሚቀመጥ ሲሆን ከርፉን ጠብቀን እንድናሽከረክር የሚያስጠነቅቁ ናቸው። ሲንግል ሼቭሮን ሌፍት፣ ይህ ምልክት የሚያሳየው መንገዱ ወደ ግራ አቅጣጫ መቀየሩንና ከርቡን ጠብቀን እንድናሽከረክር ነው። መልቲፕል ሼቭሮን ራይት፣ ይህ ምልክት የሚያስጠነቅቀው አሽከርካሪው ቀስቱ እንደሚያመለክተው ወደ ቀኝ እንዲታጠፍ ነው። መልቲፕል ሼቭሮን ሌፍት፣ ይህ የላይኛው ተቃራኒ ነው ወደ ግራ እንድንሄድ የሚያዘን ነው። ቲ ጃንክሽን ሼቭሮን ይህ ምልክት የሚያሳየው አሽከርካሪው ወደ ፈለገው አቅጣጫ፣ ወደ ግራ ወይም ወደ ቀኝ መሄድ እንደሚችል ነው። ሲንግል ትራም ኦር ሬልዌይ ላይን ክሮሲንግ ሄድ ይህ የሚያስጠነቅቀው መንገዱ ላይ ባለ አንድ የባቡር ወይም ደግሞ ባቡር ያቋርጣል፣ ስለዚህ አሽከርካሪው በጥንቃቄ ማሽከርከር እንዳለበት ነው። ቱ ኦር ሞር ዛን ሬል ዌይ ክሮሲንግ ሄድ ኦቨር ሮድ፣ ሁለት ወይም ከሁለት በላይ የሆኑ የባቡር ሐዲድ መንገዱን ስለሚያቋርጡ ተጠንቅቀ አሽከርከር። የሚያስጠነቅቁ የምልክት አይነት የሆነው ሶስተኛው ዲያግራማቲክ ዋርኒንግ ሳይን ወይም ስዕላዊ የማስጠንቀቂያ ምልክት ነው። ይህ ምልክት ትሪያንጉላር ወይም በባለሶስት ጎን ምልክት ላይ ለማስቀመጥ ቦታው በቂ ስለማይሆን በዚህ በምታዩት መንገድ እንዲሆን ተደርጎ የሚቀመጥ የማስጠንቀቂያ የምልክት አይነት ነው። ይህ ምልክት አሽከርካሪው ቀድሞ ተሽከርካሪውን በሚያስፈልገው ሁኔታ ላይ በማድረግ እንዲያሽከረክር ይነግረናል። በብዛት የፍጥነት መንገድ ላይ ይገኛል። ራይት ሌን ሄድ ክሎዛ፣ የቀኝ መስመር ከፊት ዝግ ነው። ይህ ምልክት የሚያሳየው ከፊት በቀኝ በኩል ያለው መስመር ዝግ እንደሆነና አሽከርካሪው መስመሩን በጥንቃቄ በመቀየር እንዲያሽከረክር ነው። አዲሽናል ሌን አድድ በቀኝ በኩል ተጨማሪ መስመር ከፊት አለ። ይህ ምልክት የሚያሳየው ተጨማሪ መስመር በቀኝ በኩል እንደሚጨመር ነው። ፋይፍ ሌን መርች ቱ ፎር ሌን ባለ አምስት መስመር መንገድ ወደ ባለ አራት መስመር መንገድ ይቀየራል። እነዚህ ደግሞ ዳይሬክሽናል ሪስትሪክሽን ናቸው፣ ወይም በመስመር ለይተው የሚከለክሉ ማለት ነው። በዚህ መስመር ላይ የጭነት መኪና ማሽከርከር አይፈቀድም። ይህ ምልክት የሚያሳየው ከባድ መኪኖች በምስሉ ላይ በሚያሳየው መስመር ማሽከርከር ክልክል መሆኑን ነው። በምስሉ ላይ እንደምታዩት በግራ መስመር ላይ ያሉ ተሽከርካሪዎች ግዴታ ወደ ግራ መታጠፍ ይኖርባቸዋል። ቢጊኒንግ ኦፍ ሚዲያ የአካፋይ መንገድ መጀመሪያ። ኢንድ ኦፍ ሚዲያ የአካፋይ መንገድ ማለቂያ። ጆይኒንግ ሌን። ይህ ምልክት የሚያሳየው ከፊት ለፊት በግራ ወይም በቀኝ በኩል የሚቀላቀል መስመር መኖሩን ነው። ቱ ሌን ተርኒንግ ራይት ኤንድ ዋን ሌን ሜኪንግ ዩተርን። ይህ ምልክት የሚያሳየው ሁለቱ መስመሮች ወደ ቀኝ ይሄዳሉ፣ አንዱ መስመር ደግሞ ዩተርን ያደርጋል። ትራም ሩት ኢን ቦዝ ዳይሬክሽን በሁለቱም አቅጣጫ የባቡር ማለፊያ አለ። ትራም ሩት ኢን ሲንግል ዳይሬክሽን ባለ አንድ አቅጣጫ ባቡር ማለፊያ። ይህ የሚያሳየው ወደ አንድ አቅጣጫ የሚያልፍ ባቡር መኖሩን ነው። ቀስቱ ደግሞ አቅጣጫውን ያመለክታል። በዚህ ቪዲዮ የትራፊክ ምልክት አይነት የሆነውን የሚያስጠነቅቁ የምልክት አይነቶችን አይተናል። በቀጣይ ወይም ደግሞ በክፍል ሶስት ሶስተኛው የመንገድ አይነት ምልክት የሆነውን ጋይድ ሳይን ወይም መረጃ ሰጪ ምልክት አይነቶችን እናያለን።